ብቻ ትልቋ ጥፋተኛ እሷ ነች ብዬ ነው የማስበው። ያው ካየሁት ከሰማሁት ነገር እዚህ ጋር ያው ቪዲዮ ላይ ወጣ እሷ ልጅነች እንዲህ ነች ያደረገችው። ማለት ያው የሰው ላይፍ ስለሆነ ያው ይከብዳል ማውራቷ እና እንደዛ ሲለኝ እኔ ሁላ በጣም ነው የደበረኝ። አሳፈረ ሸማት ያዘኝ እሱ ራሱ ይቀጣታል። ግላት ያው ጥፋተኛ ነች ብዬ ነው ማስበው። ቅርቶች ከነፍኩ ማለት ይሄ ስጀምር ይሄ ይሄ ጊዜያዊ ስሜት ነው እንጂ ፍቅር አይደለም። ኖ አይደለም፣ አረ ስብበትም፣ አረ ስጀምር ማሰቢያ፣ አይ ሰዓት የለኝም። አባት ሰላም፣ ሰላም። ውድ የዳኒ ዩቲዩብ ቤተሰቦች እንደምን ናችሁ? ዛሬ በአዲስ ነገር ተገኝተናል። እንግዲህ አዲስ ሰውም ይዘን መተናል በቀድሞ ስሙ ኤርሚያስ በአሁኑ ስሙ አኗር የተባለ ሰው ይዘን መተናል። እየዋሸሁ አይደለም፣ እየዋሸሁ አይደለም። አሁን ትክክለኛ ስሜ ነው። እንግዲህ አኗር ይባላል። ያው እንደምታዩት ነው። እዚህ ጋር ያው አኗር ነው። እንግዲህ ዛሬ ይዞ ቀርብ ያለው የራሱን ዩቲዩብም ከፍቷል። አዲስ ዩቲዩብ ነው ሰብስክራይብ ያረጋችሁት። ና እስኪ ዛሬ ደግሞ በአንዳንድ ነገሮች ነው የተገናኘ ነው አጋጣሚ፣ ከከፈተው ከለቅቀው ቪዲዮ ካየሁት መሀል አንዳንድ ነገር አይቻሉ ና አንዳንድ ጥያቄዎች ልጠይቀውም ነው ስለከፈት፣ ችግር የለም ያው ማንነቴን ታቋለ መ አልተገናኘን ነበር። እስከስ ስላገኘዎች እንግዲህ አሁን ከእሷ ጋር የተገናኛችሁት የጀመራችሁት የፍቅር ግንኙነት ነበረ። ከዛ በኋላ ግን ወደ ጸብ አምጥታችሁ ተጣልታችሁ ነበረ። ምንድን ነው መንስው? አንድ አጋጣሚ ሆኖ እሷን ዩቲውብ ላይ ነው ማቃት፣ ቪዲዮ ላይ ነው ማቃት እና ፕሮዲስ አደርጋለሁ። በነገራችን ላይ የእውነት ነው ቪዲዮ ላይ ያለው ፕሮዲስ። አንዳንድ ፊልሞችን ሞክራለሁ። ያው በአንዳንድ በፋይናንስ ምክንያት ነው እየሰሯቸው የሉት እ ጽሁፎች አሉኝ እና እዛ ላይ ሰፖርት እንድታደረገ ነበረ እንትን ያልኳት እና ባብሮሽ ምክንያት ነበር ያገኘኋት እና እንዳጋጣሚ ልግባባትም ነበር የፈለኩት። ያው ትዳሯንም እንደፈታሽ ሰምቼ ነበረ። ያን አጋጣሚ ተጠቅሜ እንግዲህ ገባለው ብዬ ነበረ ሀሳቤ። ስሜን ቀይሬ ሃይማኖቴን ቀይሬ እንግዲህ ለፍቅር ነው ገብቷል፣ ለመጥፎ ነገር አይደለም። የእውነት ከልቤ ነበር የምወዳት ከልቤ ነበረ የምትመቸኝ። እና ያው እንግዲህ እንዳየው ነው ታባር ከቤቷ ምናምን እስከመደባደብ ድረስ ከካሜራማኑ ጋር ብዙ ነገር ነበር የደረሰብኝ እና እንግዲህ ያለውን ነገር አይታል አንዱ ብዙ ቪዲዮ ተለቋል፣ በእሷ ቻናል እና አሁን ግን ያው ከዚህ በኋላ ያሷ ጋር እንደማልደርስ ምናምን ያው ቃል እገባለሁ እና ስቲል ባለቤቷ እንኳን አግኝቶኛል። ይ ፈልጎ አግኝቶ ሊያወራኝ ፈልገው ነበረ። በጣም ሚስኪን ሰው ታውቃለህ፣ የእውነቴን ነው መገን እንደዚህ አልጠበቅኩም ነበረ እኔ በጣም በቃ አለ አይደለ እንደ የበደላት ምናምን ግጭቶች አይጠፉም ትዳር ላይ። ግን እኔ መሰለኝ እነሱ ግጭት ደግሞ እንደዚህ የከረረ በቃ አለ አይደለ እንደዚህ በጣም ያስቀየማት ወደ ምታላር ታውቃለህ። አንዳንድ ባሎች ባህሪ የሚማቱ ባሎች አሉ። ና እንደዛ ርቅ ነበር ሳር ያንን ነገር ልካስሽ ብዬ ነበረ እንደውም ወደ እሷ ስመጣ የነበረው እና ግን ፈጽሞ ያልጠበቅኩ ሰው ነው የሆነብኝ በጣም መልካም ሰው፣ ጥሩ ሰው ደም ከዛ በኋላ ራሱ በቃ ስናወራ ከእሱ ጋር ራሱ በቃ አረ ተታረቁ ነገር እኔ ራሱ አይ ባስተርቃቸው አልኳቸው። ተታረቁ ይደብራታል ታር ነው ሰሚነ ምን ጥይን ቀየር ይተንበር እና ባላቸው መንገድ ፊክስ አርጎ ሽም ብዬ ቃል ለዚህ ነው ያወራ ነው ከሱ ጋር እና በዚህ አጋጣሚ እሱንም አመሰግናለሁ። አው በጣም ብዙ በጣም መልካም ሰው በጣም ጥሩ ሰው ነው ከሚባለው በላይ የሰው ልጅ ስታየው ነው ስትቀርበው ነው እና አንተ ካየኸው እና ከተረዳው አብረሃት ከቆየኸው አንጻር ሞር ጥፋቱ ከእሷ ጋር ነው ከእሱ ጋር ነው ብለህ ነው የምታስበው? እኔ ጠፋተኛ ናቸው ብዬ አስባለሁ። ሁለቱም ጋር ችግር አለ፣ ያው ሁለቱ ጋር በጣም ችግር አለ ብዬ አስባለሁ። ሞር ግን የሷን በደንብ ቀርቤያታል ነበረ። ሁለት ሶስት ቀን ምናምን አግኝቻታለሁ ትንሽ ቢሆን አንዳንድ ቪዲዮዎች አልወጡም እንጂ እንደዚህ የማያወራንባቸው ቦታዎች ነበሩ፣ ውጭ ብለን ያወራንባቸው እንትኖች ነበሩ እና ትንሽ እሷ ጋር ያለ ይመስለኛል። እንደ አጋጣሚ ቪዲዮን ካየችው ይቅርታ በጣም እሷንም ግን ሌላ ነገር ለማለት ፈልጌ ሳይሆን ልጁ በጣም ይዋልጅ ነው አይቼዋለሁ፣ ቀርቤ እና ይቅርታ ብታረግበት እና ሊመለሱ ባይነኝ እሱ ደግሞ ለይቅርታ ሙሉ ዝግጁ ነው እንደነገረኝ ከሆነ ከዚህ በኋላ እንደማይ በመስል በቃ የተፈጠረውን ነገር በይቅርታ ጨርሶ እንደ አዲስ ትዳርም ልጃቸውን ማሳደግ እንደሚፈልግ ነው የተነገረኝ። እና ብቻ ትልቁ ጥፋተኛ እሷ ነች ብዬ ነው የማስበው፣ ያው ካየሁት ከሰማሁት ነገር እዚህ ጋር ያው ቪዲዮ ላይ ወጥተ እሷ እንዲ ነች እንዲ ነች ያደረገችው ማለት የሰው ላይፍ ስለሆነ ያው ይከብዳል ማውራቷ። እና በጣም ግን ከጠበቅኩት በላይ ነው የሆነብኝ ልጅ ምርጥ ሰው አርቶም መውላ ሲያወራኝ በጣም በቃ ዲስፕሊን በተሞላበት መንገድ ላይ እንደው ለጸብ ነው ወይ የጠራኝ ምናም ብዬ ስለዚህ አንዴ ምናምን ሁለት የደውሎልኝ አላገኘ አላገኘም ብዬ ነበር። ስለዚህ አይመቸኝ የምለው ነበር። ያኔ ወንድ ልጅ ነኝ እስኪ ምን ይመጣል ብዬ ነበር የሄድኩት ነው ሳላ ያኔ ውስጤ የትክክለኛ ፍቅር ስለነበር ነው የሄድኩት። ግን ሲያወራኝ በቃ በጣም ዲስፕሊን ባለበት በቃ እንደዚህ አይነት ነገር ባይለበት ምንም እንዳልመሰለው አላለም ባልኩት ነገር እራሱ ፍቅር ነው ብሎ ያው አብረን ብንሆን ነበር እንደሆነ ከተለያየም በኋላ ያው እሷም ሰው ያስፈልጋታል እና ምንም አልመሰለኝም አይነት ነገር ነው ላ ያለው ገብቷል እና እንደዛ ሲለኝ እኔ ሁላ በጣም ነው የደበረኝ አሳፈረኝ ይቀጣታ ጥፋተኛ ነሽ ብዬ ነው የማስበው እሱ ጋርም ጥፋት ይኖራል ግን ያው እሱ ደግሞ ተጸጽቷል ምናምን ነገር ያው እሷም ተጸጽታል ይቅርታ ተባብሎ አብረው ቢኖሩ ነው ብለው እንግዲህ ወደ የዳኒት ቤተሰቦች ዛሬ አኗርን አግኝቸው በትክክለኛ ስሙ ያው አንዳንድ ነገሮችን አውርተናል። እስኪ እናንተም በምችሉት መልኩ ከታች ሊንኩን አስቀምጠላችኋለሁ። ሼር እያረጋችሁ ሰብስክራይብ አድርጉት። ጀማሪ ነው። አበረታቱት ያው አንዳንድ እውነታዎችን መውጣት የሌለባቸው ብዙአጣጣጣ እያለ ነው። አበረታቱት። እውነተኛ መረጃ ይዘን መጣለን። ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዳኒ ዩቲዩብ በዚህ ሳምንት ውስጥ አስር ሺህ አስገቡን ነው አንድ ሺህ አስገቡት። ውድ የዳን ዩቲዩብ ቤተሰቦች በሌላ ቪዲዮ እስክንገናኝ እንደጠፋ እናውቃለን። ከሳሚ ጋር ከማዘራ ጋር እንመጣለን። ከብዙዬ ጋርም ሰላም ለእናንተ፣ ሰላም ለሀገራችን።